እና አለ እሱ ነው የመጣሁት። ሌላው እንደምን አንተ ይዘ እን መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ ይኖራሉ። ወይኔ እሱ ይኖራል። ቤተሰብ እንዴት ናችሁ? ደህና ናቸው። ሰሞኑን እንዴት ነው እነዚህ ልጆች ማለት ነው፣ እንዴት ነው፣ እንዴት ነው? እኔ እኮ ነግሬያቸዋለሁ ትናንትና ማለት ነው። አብርሽና ሩታ መጀመሪያ ሲገናኙ አልተጀናጀኑም። ስለዚህ አሁን ነው ጅንጀና ገባችሁ አይደል? ልክ ፍቅረኛሞች አለ አይደል፣ ማታ ላይ ተቀጣጥሮ የሆነ ቦታ ላይ ልክ ፍቅረኛሞች ሆኖ የሆነ በቃ አጥር ተደጋግፎ አውርቶ አያውቁም። የሆነ ቦታ ላይ በቃ ሩት ነይ እዚህ፣ ከተደብቀሽ ተደብቀሽ ነይ ምናምን ብሎ ተጀናጅኖ አያውቁም። ተቃቅፎ አያውቁም። በቃ ተጀናጅኖ በጭራሽ አያውቁም። ቀጥተው ወደ ገደለው ስለገቡ ማለት ነው። አሁን ያ ጊዜ እየካሱ ነው። ግን እኩል ልጁ ከተወለደ በኋላ አሪፍ ነበረ፣ ቤተሰብ እንደዛ ይሻል ነበር። የሆንን ለመናገር ማለት ነው። እና ብቻ ይመቻቸው። እኔ በጣም ነው ደስ የሚለኝ ሁለቱም እንደዚህ አንድ ላይ ሆኖ ሲመጡ ማለት ነው። የሆነን ለመናገር እኔ እንጃ አላውቅም። በጣም ነው ደስተኛ ነኝ፣ ምክንያቱም ያቺ ሳትኖር እነዚህ ሁለቱ ብቻ አንድ ላይ እንደዚህ ሲመጡ በጣም ደስ ይለኛል። ምንም ማረግ አይቻልም። ያቺ አቺ ትምጣ፣ ሁሉ ነገር ባለሙሉ መብት ነው። ሰማ አይደለ? ያቺን አታስገባ። ያቺ እንድትጨፍር ካንተ ጋር እንድትሆን ምናምን አታድርግ። እኔ የምፈልገው እንደዚህ ሁለታችሁም እንድትመጡ ሁሌ ማለት ነው። በቃ ምንፈልገው እንደዚህ ነው ማለት ነው እና የሆነን ለምናገር የሩታ ደስታ ማለት ከዚህ በፊት እንኳን ቢያንስ ወር ያላት ሁለት ወር ያላት እንኳን እንደዚህ ብትሆን ብትሆን ኖሩ ማለት ነው። በቃ ደስተኛ ትሆን ነበረ ብዬ አስባለሁ። ያው ለእኛ ነው እኮ፣ ለእኛ ለካሜራው ማለት ነው። ገባቸው ለእኛ ለሚደላለ ነው። እንደዚህ ብትሆኑ ጥሩ ነበረ ብዬ አስባለሁ። ገባ አይደለ ያው ከካሜራ ጀርባ እንኳን እንደዚህ እንደሆናችሁ እናቃለን። ፈልግማመቴ መሰለኝ ልታስገድ ነው አንተ ስለፈለግክን መጠሄድ ጀመለጠፍ አለብኝ ለፎቶ አልነሳም። ሲጀመር ቤተሰብ ማለት ነው። ታምናላችሁ? አሁን አብርሽና ሩታ የእርግዝና ፎቶ የላቸውም ብለሽ ብላችሁ ሶሪ፣ እኔ ራሱ ይሄ ሰሞን አማርኛ እየጠፋ አብርሽና ሩታ አንድ ላይ መምጣት ከጀመሩ በኋላ ማለት ነው አማርኛ ራሱ እየጠፋብኝ ነው። በሰላም ነው ግን፣ ያው ደስተው ይመስለኛል የሆነን ለመናገር ማለት ነው። ነገር ግን ማለት ነው ልንገራችሁ ቤተሰብ አብርሽና ሩታ የሆነን ለመናገር ምርጥ ያበደ ያበደ ፎቶ አላቸው ይመስለኛል። ምርጥ ምርጥ ማለት ነው እንጂ ለዛውም የመጀመሪያ ልጅ የእርግዝና ፎቶ ሳይነሱ እስካሁን

ግን ሩታ አሁን የመጨረሻ ቀጠሮ ነው። ነገ ትወልዳለች ምናምን እየተባለ ነው። ስለዚህ ሩታ ማለት ነው ፀጉርሽን ተሰሪ ቁጥጥሩ ወይም ደግሞ ምክንያቱም ምጥ ላይ ምናምን በጣም ፀጉር እንትን የሚል ይመስለኛል ማለት ነው። ያው ግን ቅቤ ስለምትቀባ እንደዚሁ ቢፈታ ጥሩ ነው። ምክንያቱም ልክ ያው በየአራት ሴት ጭንቅላቷ ይከፈታል አሉ ስትወልድ ማለት ነው። ስለዚህ ቅቤ መቀባት አለባት። ያው ቁጥጥር ስትሰራ ደግሞ ጸጉሯ እንትን ያ ሁለት ቦታ ሶስት ቦታ ግን በደንብ ተሰርታ እንትን ብቻ እኔ ምንም አልልም። እማቤት የቅድስት ድንግል ማርያም ከአንቺ ጋር ትሆኑ፣ እሷ ትቅረበሽ፣ በሰላም ወልደሽ ልጅሽን አቅፈሽ እንድትመጪ ብቻ በቃ እግዚአብሔር ይርዳሽ የእኔ ውድ ማለት ነው። ልጅሽን አቅፈሽ ይኸው፣ እሩታ ወልዳለች ተብሎ ማንም ሰው ሳይሰማ እሩታ ወልዳ ቤቷ ገባች የሚለው ዜና እንስማ። እንዳንቺ መልካም ቢያንስ በመጨረሻ ቀጠሮ ተገኝቼ ከዛ ሚሉሰን ነገር መስማት ፈልጋለሁ። ለምን መምጣት ፈለግ የመጨረሻ ቀጠሩ ምን አስቢያ ነው? ምን አስባለሁ? ምን አውቃለሁ? እውነት ነው እኮ የሆነን ለመናገር ማለት ነው። ሩታ ሰው ማመን ያቆመችው መቼ እንደው ታውቃላችሁ፣ ሁላችሁም ታውቃላችሁ። ቤተሰብ ማለት ነው ብትፈርጡላት ለእሷ ብትሞቱላት ለእሷ ሩታዬ አለሁልሽ አለሁልሽ ሩታዬ፣ ከአንቺ ጎን ነኝ ሩታዬ እንደዚህ ብትሏል ማለት ነው። እኔ ራሱ እንኳን ሩታ አይደለችም፣ እኔ ራሱ ሰውን አላምንም። ምክንያቱም መቼ እንደሆነ ታውቃላችሁ ሩታ ሰው ማመን ያቆመችው ማለት ነው። ያው እነሱ ስራ ነበረ የሚሰሩት፣ ድራማ ነበረ የሚሰሩት ግን በዛ ሰዓት ያ ሁሉ ኮሜንት፣ አብርሽና ፍቅር ነው ወይስ አብርሽና ጽጌ ነው? አንድ ላይ እንትን አብርሽና ፍቅር መሰለኝ አዎ ኖ አይደል፣ ልበቻ የሆነ ሰዓት ነው አይደለች ሜሪ የመታችው ጊዜ በሜሪ በነበረችበት ድራማ ላይ ነው። እና ሙሉ ኮሜንት እንዳለ ሩታ ስድብ ማለት ነው። እንዳለ ሩታ ነኝ የሚል እንዳለ ወደ አብርሽ ተገለበጠ ማለት ነው። ልንገራችሁ ሩታ ብቻዋን ታውቃላችሁ፣ አንድ ሰው የሆነ ቦታ ላይ ታውቃላችሁ፣ የሆነ ፍርድ ቤት የሆነ ቦታ ብቻ ቆማችሁ፣ ከዚያ ሰው ሁሉ ለእናንተ ፈርዶ አንድ ሰውን ለብቻ ማስቀረት ማለት ነው። የዘሳት እንደዛ ነበረች። የነበራችሁ ሰዎች ታውቃላችሁ ብዬ አስባለሁ። እና የዘሳት ሩትን ለብቻዋ ነው የቀረችው። ታውቃላችሁ ለብቻዋ፣ ሙሉ ኮሜንት፣ ሙሉ ቲክቶክ እንዳለ አብርሽን ነበረ ያሉት ማለት ነው። ከዛ በኋላ ሩት ተቆረጠ። እንኳን ሩት አደለችም፣ አብርሽም፣ ሁሉም ሰው አወቀ በቃ። ሰው ወላዋይ ሲጀመር እኮ ሰው የሰው ልጅ እኮ ወላዋይ ነን ሲጀመር በአንድ ቦታ እኮ አንገኝም ሰውን እኮ ባስቀመጣችሁት ቦታ አታገኙም ታውቃላችሁ እንደ እቃ ማለት ነው የሆነን ለመናገር እና ሰውን ማመን ቀበሮ ነው ያለችው በዛ ምክንያት ነው አሁን ለሩታ ማንም ሰው ለምን ወርቅ አታነጥፉላትም ለምን በወርቅ አታጌጡላትም ሙሉ በሙሏ የሰው እምነት ጠፍቶባታል አለቀ አታምንም

የወዲህ ወዳችን እንጫወት ቀጠሮች ጋር እንሄዳለን ምናምን ያው ፍቅር ሰዓት ላይ እያሳለፋችሁት ቀጥታው ወደ ገደለው ስለገባችሁት፣ ያ ቁጭ ብላችሁ እንደ ፍቅረኛሞች ቺፕስ እያጎረስካት እየተጎራረሳችሁ፣ የሆነ ጫካ ውስጥ የሆነ ሳር ቦታ ምናምን ቁጭ ብላችሁ የፍቅርን ትዝታ ስላላሳልፋችሁት፣ ሁሉም ነገር ሚዲያ ለድራማም ሆነ ምንም ነገር እያሳልፋችሁ አሉ፣ ለእኛ እያሳልፋችሁ ስለነበረ አዎ የራሳችሁ ጊዜ አልነበረም፣ የጅንጀና ጊዜ አልነበረም። ስለዚህ አብርሽ ማለት ነው፣ ያ ነገር ነው። አሁን በቃ ትዝ ያለው እርግጠኛ ነኝ። በቃ እንደዛ ነው ያለትብዙ ነገር አለ አንቺ ለማድረግ ዝግጁ ነው

ምን የሚታይ ቦታ ምን ይታየው? ኧረ እባክሽ ያኔ እኮ ማለት ነው፣ በፎንካ እንዲሁ ድቅድቅ ሆነሽ ነው ያገኘሽኝ። ገባሽ? እንደዚያ ሆነሽ እንዳላገኘሽኝ፣ ዛሬ ላይ ደግሞ አብርሽ፣ ተው እባክህ ተው እባክህ እሱማ፣ ተው ተከድነው ይብሰል። እሺ አብርሽ፣ እንደዚህማ አትበል። የእዛ ሰዓት እንደዚህ አፍቅረሽ አልቅሳ ምናምን እንድታለቅ ስላደረጋቸዋት ነው። ገባህ አይደለ? ሲጀመር እንዴ ስለ ውሸታችሁ እንዴት እናወራለን? አሁን ማለት ነው የቡታጀረ ልጅ እንደሆነች እንኳን እኔ እኮ አላወራሁም። ግን ይህን ፍትፈተ ግን ለምንድነው ሳላወራ ያለፍኩት ማለት ነው የቡታጀራ ልጅ ሆና የአዲስ አበባ ልጅ እንደሆነች አድርጋችሁ እንድታለቅስ አድርጋችሁ ትወና ጽፋችሁ ምናምን ሰጥታችሁ ለሩታ ማለት ነው። አሁን የዛ ሰዓት እኮ አፍቅረሽኝ ያገኘሽኝ ምናምን እንዴት ምናምን ኧረ እባክህ ተው እንጂ። እንደውም አንተም ነው አፍቅራት። እንደውም አልቀሰሽ እነዚህ ነይ ምናምን ምናምን ድራማ ውስጥ ያስገባችኋት እናንተ። ከቡታ ጀራ እስከ አዲስ አበባ ድረስ እህት ቤት ውስጥ አስቀምጣህት ምናምን ኧረ ተው፣ አናውራ፣ በቃ ይቅር፣ ይቅር። አሁን ሙዱ አይመጣም። እንትን ለማለት ሞከራለሽ። አሬ ባለፍኩ በታላኒ ያሸተሻ ነበር እንዴ? ያሰሙት እንጂ ነበር እንዴ? አናውራ፣ እንዴ! አናውራ ከተባለ እኮ ብዙ እናውራዋለን። አብርሽ እናውራ ከተባለማ እኛም ብዙም እናውራለ፣ በጣም ብዙ ማለት ነው። ይቅር እንጂ ይቅር፣ ተው። እኔ እኮ በብዙ እንባ የተገኘው ሰው ታቃላቸው፣ ፋሚሊ በብዙ እንባ። አሁን ደግሞ ለአንተ በብዙ እንባ ብትል ብትል ከገባ ለፍቅር ከዚህ በላይ ይከፈላል። ግን አንተ የሚገባህም የሚገባህም ሰው አይደለም። እንደዚህ አይነት ሰው ሆነ ስለተገኘ ደግሞ አሁን እንደ አሮጌ እቃ ማለት ነው፣ የጣሉት እቃ ሰው ሲያነሱበት አይወድም። ኦረዲ የተተፋ ምራቅ አይላሱም። ታስታውሰብ ወይ? አጭቅጭቀኝ አጭቅጭቀኝ በቃ፣ በየጊዜው እየደመልካ አጭቅጭቀኝ ና። አልፈልግም አታገኘኝ እኮ አልኩህ አለ እንዴ? ነው አይደለም፣ ነው አይደለም። አሁ ልወልድ ነው፣ አይጠበቅብንም። ልጅን ስወልድ ነው ታይዋለ፣ አለቀ። አሁን እነዚህ ባልና ሚስት ናቸው። በዚህ አጋጣሚ ልንገራችሁ ማለት ነው፣ ከዚህ በፊትም በሚዲያ ተሳስሞ እያውቃሉ። አሁን አብሪሽ ማለት ነው ከንፈሯን ግጥም አድርጎ ቢስም ምርጥ ምርጥ እንትን ነበረው ማለት ነው። ገባቸው ሩታ ራሱ ጸጥሮ እትለው ምንም አትልም። በቀ ለስለስ ስትል ነበረ። የምሬ ነው አብርሽ እንደዚህ እንደሆናቸው ማለት ነው። ያው አዲስ አይደለም ገባቸው አይደለም። ስለዚህ ተሳስሞ እያውቃሉ በሚዲያ አውቀናል? ስንት ጊዜ ተሳስሞ፣ አይጠበቅብንም። አሁን እንትን ቢያረጋት ንገረ፣ ከዛሬ በኋላ እንዳታገኘ ማድረግ እችላለሁ ከፈለግኩኝ ማለት ነው። በምንም መንገድ ማድረግ እችላለሁ ሰማኛ፣ ወንድም በሆንኩኝ እሱን እፈልጋለሁ። አይተሻም? ታዲያ ሰምታችኋል? ቆይማ፣ በምንም መንገድ ማድረግ እችላለሁ። ሰማኛ፣ ወንድም በሆንኩኝ። ታገልሻ ነህ እንዴ

እንዲያውነ ተንባይ ነው የመጣው ማለት ነው። ይሄ ዘመን ግን በቃ በዚሁ ቀጥሉ። በዚሁ ወንድ መሆነ ደስ ታውቂያለሽ፣ ደስ ይላል፣ ደስ ይላል። እንዲ ሞኝ ያለ እንደዚህ እዚሁ ነው እንደዚህ በኩ ለት ነው ቤተሰብ በቀን ደናው ደሩልኝ ማለት ነው። እና እነዚህ ልጆች ማለት ነው ፍቅር በፍቅር ሆነዋል። እንግዲህ አዲስ ፍቅር ታቃለሱ እነዚህ ልጆች አዲስ ወዴት እየሄዱ እንደሆነ ግራ ግብቶኛል። አዲስ ፍቅር ልጁ እየመጣ በቃ በፍቅር እየመጣ ነው ማለት ነው። እናትና አባትን አገናኝቶ በፍቅር እየመጣ ነው። እንግዲህ ጠብቁ ማለት ነውና እንግዲህ ሩታ ጥለው ሄዳለች፣ ታውቃላችሁ። ግን አብርሽ አንድ ቀን አንተ ቤት፣ አንድ ቀን ሩታ ቤት ጫኑ ቪዲዮ ማለት ነው። ኤቭሪዴ አንተ ቤት አትጫኑ። ሰምታችኋል? አዎ ያው የሁለት ምክንያቱም አንተ ቤትም ተጫነ፣ ሩታ ቤትም ተጫነ፣ ገንዘቡም ይገባል ለሁለታችሁም ነው። አይኖ እሱን አውቃለሁ። ግን ደስ የሚለው ደግሞ በሁለታችሁም ቤት አንዳንድ ቀን ስጭኑ ነው ማለት ነው። እና በተረፈ የእኔ ቤተሰብ ፍቅራቸው ያዝልቅላችሁ፣ በሉ ጸልዩ፣ በዚሁ ይቀጥሉ ማለት ነው። ያችን ደግሞ እንዳያመጣ መሃላቸው እንዳመጣ በዛው እንድትሄድ ማለት ነው። በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ። እወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ።